ሰኔ 20 2017 ዓ.ም ተምረት፣ ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ በራሱ ሰዎች መፈንቅ ለመንግስት ሊደረግበት መሆኑ ተሰማ። አብይ አህመድን ከስልጣን ለማስወገድ አዲስ የመንግስት መዋቅር ውስጥ ያለው ቡድን እንቅስቃሴ መጀመራቸው ታውቋል። አብይ አህመድን በማስወገድ ጥገናዊ ለውጥ ለማድረግ በሚል በብልጽግና ውስጥ አንድ ኃይል ፈጠሩ ተሰምቷል። ከኦህዴድ የተወጣጡ ከስልጣን የተገፉ የብአዴን ሰዎች፣ ጦርነት የሰለቻቸው ጀነራሎችና የጦር መኮንኖች እንዲሁም የውጭ ኃይሎች ወደ ተግባር መግባታቸውም ተገልጿል። ጠቅላይ ሚኒስትሩም ከዚህ ጉዳይ ጋር በተያዘ በድንጋጤ የወሰኑት ውሳኔም አለ። በዝርዝር መረጃውን ይዘነዋል፣ እናስደምጣችኋለን። በሌላ በኩል ከሰሞኑን ተከሰከሰች የተባለችው ሄሊኮፕተር ቅሪተ አካሏ በመኪና ተጭኖ ከጎርጎራ ስትወጣ ታይታለች። ዝርዝር ዘገባም ይዘንበታል። በፋኖ ኃይሎችና በመንግስት ኃይሎች መካከል የሚደረገው ውጊያም እንደቀጠለ ነው። ከሰሞኑ የፋኖ ኃይሎች ኦሮሚያ ላይ ያነጣጠረ ጥቃቶችን እየሰነዘሩ ነው። ትላንት ዳግም ደራ ላይ ፋኖ ጥቃት መሰንዘሩም ተነግሯል። በዚህም አምስት መኪና የአገዛዙ ጦር ዶጋመድ መሆኑ ነው የተረጋገጠው። ከዚህ ጋር በተያያዘ ጉዳይ ይዘናል፣ እናስደምጣችኋለን። በአማራ ክልል የሚደረገው ትንቅንቅም እንደቀጠለ ነው ላይ ትላንትናና ዛሬ ጎጃም እና ወሎ ላይ ከባድ ውጊያዎች ተደርገዋል። የጦር መሪዎች የተገደሉበት ውጊያ ሲደረግ አገዛዙ ብረት ለበስ ታንክ ዙሃ ሶስት መድፍና ሞርተር ባሰለፈበት ውጊያ በወሎ ድሽቃ ብቻ በያዙም የፋኖ ኃይሎች መሸነፉ ተነግሯል። ዝርዝር ዘገባም ይዘንበታል። በሌላ በኩል ኤርትራ በይፋ የብልጽግናን መንግስት ከሳለች ሉዓላዊነቴን ተዳፍሯል ስትልም ለዓለም አሳውቃለች። የማይቀረው ጦርነት እየተቃረበ ነው ተብሏል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን አረፈዳችሁ። ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በ በኮመንት ድለ ህዝብ ልጆች ድለ ጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂቅ ቀናት ውስጥ የኢትዮጵያ መንግስት ኤርትራን በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥቃት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅት ዩኤንኤስጂ፣ እንዲሁም ለበርካታ የሀገራትና የመንግስት መሪዎች ደብዳቤ መላክን ጨምሮ ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ዛሬ የኤርትራ መንግስት ካወጣው መግለጫ ላይ ተመልክተናል። የኢትዮጵያ መንግስት አለም አቀፍ ማህበረሰቡን ለማሸማቀቅ እና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ይገኛል ሲልም የኤርትራው መንግስት ከሶታል ይቀጥልና የኤርትራ መንግስት እውነታው ግን የኢትዮጵያ ገዥው የብልጽግና ፓርቲን በግድየለሽነት ላለፉት ሁለት ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱም አነጋገር የኤርትራን ወደቦች ከተቻለ በህጋዊናም አስፈላጊ ከሆነ በወታደራዊ ኃይል ለማግኘት አያሌ ፕሮፓጋንዳዎችንና ትንኮ ሰዎችን በመንግስት ባለሥልጣኖቹ በኩል ሲያደርግ ቆይቷል ስትል ኤርትራ ተናግራለች። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈም የጦር መሳሪያ ግዢና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛል ሲልም የኤርትራ መንግስት ከሷል። ትንሽ የአክሰስ ጋራንቲ ስጡን፣ እኛ ከፈረስን ሁላችሁ ጠፋላችሁ። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነት፣ የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግንም መርጣለች ይላል መግለጫው። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲልም ክሱን በማቅረብ ውንጀላውን አጠናቋል። ታዲያ እነዚህ ሀገሮች የጦርነት ጫፍ ላይ መሆናቸውን በበርካቶች እየተነገረ ነው። አሁን በቀጥታ ከጦር ግንባር ወዳገኟቸው መረጃዎች አልፋለሁ። ይህ አዲስ አለማየው ሰባተኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ማዕበል ልዩ ተወርዋሪ ኃይል ሻፎ ማርያም በተባለ ቦታም በወሰደው የደፈጣ ጥቃት አራት አገዛዙ ወራሪ አባላት ሲደመሰሱ አምስት ቁስለኛ መሆናቸው ተረጋግጧል። በሌላ ዜናም አብራጃት ብርጌድ ጉንደልም ቼም ላይ ባደረገው ውጊያም ሶስት የብልጽግና ኃይል እስከ ወዲያኛው ማሰናበቱም ተነግሯል። ይህ በእንዲህ እንዳለም ደማቅ አማራ ኮር አንድ አውጃኖ ክፍለ ጦር ባለፉት ሶስት ቀናት እያደረጉ ባሉት ብርቱ ትንቅንቅ ተጋድሎ አመርቂ ድሎችን እያስመዘገቡ ነው። የፋኖን ጠንካራ ይዞታዎች ለማስለቀቅና ለመቆጣጠር አልሞ ያለ የሌለ ኃይሉን እየተጠቀመ ያለው የብልጽግና ሰራዊት በራያ ቆቦ ጮቢ በርና አማያ ዙሪያ ከአውጃኖ ክፍለ ጦር የደረሰበትን ጸረ ማጥቃት በርካታ ሰብአዊና ቁሳዊ ኪሳራ እንዳደረሰበት ነው እየተነገረው። በዚህ ተጋድሎ የብልጽግና ኃይል ሞርተሮች ዙሃ ሶስት ታንክ ብረት ለበስና መድፍ የተጠቀመበት አውደ ውጊያም ሶስተኛ ቀኑን ያገባደደ ሲሆን የክፍለ ጦሩ ሜካናይዝ በወሰደው የአጸፋ እርምጃ በሞርተር አንድ ድሽቃ ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቁስለኛ ሲሆን ድሽቃውም ከጥቅም ውጭ መሆኑ ነው እየተረጋገጠው። በተጨማሪም አማያም አዲስ ዓለም ላይ ሆኖም ይዋጌ የነበረ ለጊዜው ማዕረጉና ማንነቱ ያልታወቀ አመራርን ጨምሮም አስራ አንድ ሙትና በርካታ ቁስለኛ በብልጽግና ኃይል በኩል ተመዝግበዋል። ይህ በእንዲህ እንዳለም ጎጃም ላይ የራስ ቢትወድድ መንገሻ ምአቴ ከማምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ድልን ተቀዳጅቷል። በዛሬው ዕለት ከጅጋ ከተማ ተነስቶም ወደ ዘንድ ሬሽን ይዞም በመንቀሳቀስ ላይ የሚገኘው የብልጽግና ዘራፊም የአገዛዙ ስርዓት አስጠባቂም የብርሃን ጁላ ሰራዊት በነበልባሎቹም የጅጋ ሻለቃ አበላት በዘመቻ መሪው በሻለቃ ይታይህና በምክትል ዘመቻ መሪው አርበኛ ግርማ ጥላሁን በተመራ ልዩ ኦፕሬሽን የብልጽግናን ኃይል ዶጋ መድ አድርገው ወደ መጣበት አቅጣጫን በመቀነስ እንዲፈረጥጥም አድርገውታል። በዚህ ልዩ ኦፕሬሽን ዘጠኝ የብልጽግና ኃይል ሲቆስል 14 የብልጽግና ወታደር እስከ ወዲያኛው ተሸኝተዋል። 217 የክላሽ ፍሬ የተማረከ ሲሆን 120 የብሬንም ተማርኳል። አራት ቦምቦችም በፋኖ ተማርከዋል። ይህ በእንዲህ እንዳለም የሶማ ብርጌድም ተጋድሎ እያደረገ ነው። የሳሙኤል አወቀ ክፍለ ጦር ሶማ ብርጌድ በትላንትና ሁለት የስርዓቱ ወንበር ጠባ ታጣቂ በመከላከያ ኃይል መቋቋም ያልቻለውን በፋኖ በትር የግል ትጥቅ አደራጅቶም አማራን በአማራም እሾህን በእሾህ በሚል በዚህ በዘር ወቅት ማህበረሰቡን ከእኛ ጋር ትጠረነፋለህ አሊያም ትጥቅህን ታመጣለህ በማለት አርሶ አደሩም ያመረተውን ለገበያም እንዳቀርብ ጠዋት ማታም እረፍት አሳጥተውታል። ዛሬም ልዩ ስሙ መጣያ በተባለ ቦታም ማህበረሰቡን ለማወያየት ያቀደ ቢሆንም እንዳሰበው ሳይሆንለት ቀርቷል። ወንበር ጠባቂው የብርሃን ጁላጦ በሰፊው ተዘጋጅቶም እንቅስቃሴ ቢያደርግም ነበልባሎቹም አይበገሮቹም ሲገርፉት ውለዋል። የፖለቲካ ተርፍ በሰፊው ለመስራት በየወሩ አዲስ እቅድ ቢያወጣም አንድ እርምጃ ሳይራመድ ሁለት ዓመት ሞላው። ብልጽግና በተለያዩ ቦታዎች የሕዝቡን መድረክ ቢያዘጋጅም አንድም ሕዝብ አልገኝ እያለው እየተቸገረ ያለው ካድሬም ወርሃዊ ሃይማኖታዊ በዓላትን፣ የገበያ ቀናትን አለፍ ሲልም ሁለት ሶስት ቀበሌ ማዳበሪያ ውሰዱ በሚል የመደለያ ቃል ያለ ሕዝብ ፍላጎት በማስገደድ ህዝቡን ከኛ ጎን ነው እያለም ፕሮፓጋንዳ ማላዘን ከጀመረም ውሎ አድሯል። ዛሬም ይህንን ተልዕኮውን ለማስፈጸም በሰፊው አቅዶ ቢንቀሳቀስም በተናዳፊ ተርቦች በሁለት ቦታ በተደረገም እልህ አስጨራሽ ውጊያ ለጊዜው ቁጥሩ ያልታወቀ ሙትና ቁስለኛ ሲሆን አንድ የደብረ ወርቅ ከተማ ትራፊክ ፖሊስ ከፍተኛ ኮማ ውስጥ የገባ ሲሆን፣ ሌሎች የብልጽግና ወታደር አስከሬኖችም በሸፍን መኪና ሲያመላልስ እንደነበረም የአይን ማኞች ተናግረዋል። የሶማ ብርጌድ አንድ አካል የሆነው ጫን ያለው ሻለቃ የሻለቃው ጥምር ኃይል ልዩ ቦታው መጢያ በተባለ ቦታ ገደብ ሻለቃ በተንጉንባም አቅጣጫ ከቀኑ ሰባት ሰዓት ጀምሮ ከብልጽግና ኃይል ጋር ከፍተኛ ትጋድሎም አድርገዋል። የብርጌዱ አመራርና ጥምር ኃይልም የብልጽግናን ኃይል ተጨማሪ ጫናም እንዳይፈጥርና ከቦታ ቦታም እንዳይንቀሳቀስ ከብልጽግና ኃይል ጋር ተፋጠው በክንዳቸው ሲያስነጥሱት እንደዋሉ የፋኖ ኃይሎች አስታውቀዋል። በዚህም በርካታ ኃይሉ ሙትና ቁስለኛ እንደሆነበት ነው የተገለጸው። ይህ በእንዲህ እንዳለም ይህ በምስሉ ላይ የምትመለከቱት የፋኖ ኃይሎች በአንድ አብለው የጠሩት አካል መደምሰሱ ተነገረም። በአንጾኪያ ገምዛ ወረዳ የብልጽግና ስርዓት ታማኝ አገልጋይ የነበረው ሚሊሻ ሀሰን ሳሌህ በነበልባሎቹም እስከ ወዳኛው ተሸኝተዋል። አንጾኪያ ገምዛ ወረዳ ትላንት ምሽት የብልጽግናን ጦር ደፈጣ ለማውጣት ከፊት ሆኖ ሲመራ የነበረው ሚሊሻ ሀሰን ሳሌህ በመቅደስ አቀብ አስቴ ጎማ ተራራ ክፍለ ጦር የፊት አውራሪ ገበየው አባጉራው ብርጌድ አያሌው መከተሻ ለቃቃኞች ወደ ምኮይ ከተማ ሰርጎ በመግባት መቅደስ አቀበሌ ላይ በወሰዱት እርምጃ ይህንን የሚሊሻ ጠርናፊና ከፍተኛ ኃላፊ እስከ ወዳኛው አሰናብተውታል። ይህ በእንዲህ እንዳለ አፋባሃ ጊዮን ብርጌድ ድልም መቀዳጀቱን አስታወቀም። ይህ ብልጽግና ኃይል በዛሬው ዕለት ከሰከላ ወረዳ ከግሻ አባይ ከተማ በሁለት አቅጣጫ ወደ አጆሊና ኮለላ ቀበሌዎች ተንቀሳቅሶ የነበረ ሲሆን ወደ አጆሊ የተንቀሳቀሰው የብልጽግና ኃይል በአፋባሃ ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ በአናብስቶቹም አባ ግስ ሻለቃ አከርካሪው ተሰብሮ ወደ ሰከላ ግሻ አባይ ከተማ እንዲፈረጥጥ መደረጉ ነው እየተረጋገጠው። በዚህ ውጊያም አምስት ብልጽግና ኃይል በክንደ ነበልባሎቹም በአባግስ ሻለቃ እስከ ወዳኛ የተሸኘ ሲሆን ቁጥሩ ያልታወቀ የብልጽግና ኃይል ቁስለኛ ሆኗል ነው የተባለው። ይህ በእንዲህ እንዳለም ሰበር ዜና ከሸዋ ደራም ተሰምቷል። አምስት መኪና የብልጽግና ሰራዊት በሸዋ ደራም ፋኖ በፈቃዱ በላይ ክፍለ ጦር በተደረገበት ደፈጣም ሙሉ በሙሉ መደምሰሱም ተረጋግጧል። በአሁኑ ሰዓት የብልጽግና ሰራዊት ከጀማ በረሃ ወደ ሰለልኩላ እየፈረጠጠም ይገኛል ሲሉም ያንም ማኞች ተናግረዋል። በዚህ በኦሮሚያ ሸዋ ደራ ዞን በተፈጸመው ጥቃት በርካታ የአገዛዙ ጦር ሙትና ቁስለኛ ሲሆን አምስት መኪና ሙሉ የአገዛዙ ጦር ከጥቅም ውጭ መሆኑ ነው የተነገረውም። ይህ በእንዲህ እንዳለ ከሰሞኑ የፋኖ ኃይሎች ሄሊኮፕተር መተንጣልም ማለታቸው የሚታወስ ነው። በሌላ በኩል ደግሞ የመንግስት አካላቶች የለም በፋኖ ተመታ ሳይሆን ሄሊኮፕተሯ ስትነሳ የቴክኒክ ችግር አጋጥሟት ነው የወደቀች በማለት ማስተባበያ በሰፊው ሲሰጡም ሰንብተዋል። ታዲያ ዛሬ ባገኘነው መረጃ ደግሞ ጎርጎራ ላይ በአፍጢሟ የወደቀችው ሄሊኮፕተር በሸራ ሸፍነዋል። ወዴት እንደሚወስዷት ባይታወቅም ሲሸሹም እጅ ከፍንጅ በካሜራችን ገብታለች እንደምትመለከቱ ተቋጥሯት የሄሊኮፕተሯ ቅሪተ አካል በከባድ መኪና ተጭኖም እየተንቀሳቀሰም ይገኛል። በመጨረሻ አብይ አህመድን ለማስወገድ ጥገናዊ ለውጥ ለማድረግ በብልጽግና ውስጥ አንድ ኃይል መፈጠሩ ተሰምቷል። ከሆዴድ የተወጣጡ ከስልጣን የተገፉ የብአዴን ሰዎች፣ ጦርነት የሰለቻቸው ጄኔራሎችና የጦር መኮንኖች፣ የውጭ ኃይሎችን ጨምሮ አብይ አህመድ ላይ መፈንቅለ መንግስት ለማድረግ ዝግጅት ማድረጋቸው ነው የተነገረው። ታዲያ ከዚህ ጉዳይ ጋር በተያዘ አሳዬ ደርቤ ሰፊ መረጃ ማግኝቻለሁ በማለት ዝርዝር ጉዳይ ሲያብራራ ተደምጧል። አሳዬ የደርቤም የሚለውን ሰምተነው እንመለስ። አብይ አህመድን በማስወገድ ጥገናዊ ለውጥ ማድረግ የሚፈልግ ኃይል መከሰቱን የሚገልጽ መረጃ ደርሶናል። አብይ አህመድን ከስልጣን ገለል በማድረግ ጥገናዊ ለውጥ በማድረግ ብልጽግና ማድረፍ የሚፈልግ ኃይል ተፈጥሯል ይላል የደረሰ መረጃ። ከዚህ በፊት እንግዲህ ኢህአዲግ ውስጥ ውስጣዊ ለውጥ በማምጣት ከዛ ኢህአዲግን ወደ ብልጽግና ቀይረው ስር ነቀል ለውጥ እንዳይመጣ እንደተደረገው ሁሉ አሁንም ብልጽግና ላይ ተመሳሳይ ነገር ለመስራት ውጥኖች መኖራቸውን የሚያመላክት መረጃ ደርሶናል። ይህውም ጉዳይ የታሰበው ይላል አንደኛ በኦህድድ አንጋፋ ፖለቲከኞች ዋና፣ ይህንን ፕሮጀክት እየመሩት ያሉት የኦህድድ አንጋፋ ፖለቲከኞች ናቸው። አብይ የገፋቸው አብይ እየገፋቸው ባለፈው ታየድና ሲዘረዝራቸው የነበሩ ተጠቃሽ ናቸው። ታየድና አብይ አህመድ ወደ ስልጣን በመጣ ጥስበት ቻሌንጅ ያደርጉኛል እናፈለኩ እንድፋለን አይፈቅዱልኝም ያላቸውን ነባር የውድድ አመራሮች ኮንፊደንስ ያላቸውን አስወግዷል በማለት በስም ዝርዝር ጠቅሶ ሲናገር ነበር። እና ከነዛ አመራሮች መካከል አንዳንዶች የተውጣጡበት ከዚህ ባለፈም አሁንም ስልጣን ላይ ያሉ የውድድ አመራሮች የተካተቱበት ነው። እና ይሄን ፕሮጀክት በዋናነት እየመሩት ያሉት እነሱ ናቸው ይላል። ሁለተኛ የጦር መሪዎችም አሉ። የጦር መሪዎችም አሉ። አብይ አህመድን ተከትለው ህዝብ ላይ መተኮስ የሰረቻቸው የክልሎችን ደም ማፍሰስ፣ ማተራመስ የሰረቻቸው የጦር መሪዎችም የዚህ የሴራ አካል መሆናቸውን መረጃዎች አመላክተዋል። የብአዴንም እንደዚሁ አኩራፊዎች፣ ከስልጣን የተገፉ የብአዴን አኩራፊዎች በኢህአዴግ ጊዜ ትልቅ ቦታ የነበራቸው እና አሁን ላይ ስልጣን ላይ የሌሉ ሙሉ በሙሉ የተወገዱ ብሎም ደግሞ ዝቅ ባለ ቦታ ላይ የተመደቡ የብአዴን ሰዎችም በዚህ ጥገናዊ ለውጥ ላይ እየተሳተፉ መሆናቸውን መረጃዎች አመላክተዋል። ውጫ ያሎችም አሉ። ከመራ አለምም አብይ አህመድን አስወግደው አገር በማያፈርስ መልኩ ዋናው ዋናው ኢትዮጵያ ኮር ፕሮብሌም አብይ አህመድ ብለው በማመናቸው የተነሳ አብይ አህመድን አስወግደው ጥገናዊ ለውጥ ሰርተው አገር እንዳይፈርስ ማድረግ ያስፈልጋል ብለው የሚያምኑ ውጫ ያሎችም በዚህ ፕሮጀክት ላይ እየተሳተፉ መሆናቸውን የሚያመላክት መረጃ ደርሶናል። ከዚህ ባለፈ እንግዲህ አብይ ከፋፍሎ ጎዳቸው። አብይ ከፋፍሎ ጎዳቸው። ገዱ አንዳርጋቸው ባለፈው ሲናገር እንደነበረው ለአንዱ አመራር እከሌ እኮ ስላንተ እንደዚህ እንደዚህ ነው እያለሉ እንዲህ እንዲህ አይነት አመለካከት ነው ያለው እያለ እርስ በርስ እያባላ እየከፋፈለ በየተራ ሲጥላቸው የነበሩ ፖለቲከኞች በሙሉ አሁን ላይ አብይ አህመድ የፈጸመባቸውን ግፍ ሲረዱ በአንድነት ተሰባስበው በአንድነት ዘምተውበታል፣ ይላል የደረሰ መረጃ። አብይ በተለያየ ጊዜ ከፋፍሎ የጎዳቸው ያቆሰላቸው አመራሮች አሁን ላይ ቁስላቸውን እየላሱ መሰባሰብ ጀምረዋል፣ መሰባሰብ ጀምረዋል። ይሄ ሰው ይህ እንዴት አድርገን ገለልን አድርገው በሚለው ጉዳይ ላይ ምክክር ጀምረዋል ይላል የደረሰ መረጃ። ይህም መረጃ እንግዲህ ብልጽግና እንደደረሰው በለገሰት ሁሉ ፖስት በኩል ባለፈው ለማመላከት ሞክሯል። ለገሰት ሁሉ በቀጣይ የታሰበውን መሪያችን ላይ ይሄ ሁሉ ዘመቻ የተከፈተበት ምክንያት እናውቀዋለን እናውቀዋለን ቀጣይ እቅዳችሁ ምን እንደሆነ ተረድተናል። ጀዋር መሐመድንም አብሮ ጠቅሶ ማለት ነው። ግን ቀድሞ የተበላ የታወቀ ጉዳይ ስለሆነ እምትበሉት አይኖርም፣ ቀድመን እንበላችኋለን የሚል መልእክት አስተላልፏል በለገሰ ቱሉ በኩል። አብይ አህመድም ይህንን ሴራ ተረድቶ ከሽመልስ አብድሳ ጀምሮ ያሉ ኦህዴዶችን አሁን ላይ በጥርጣሬ በመመልከት ላይ ይገኛል። ከዚህ ባለፈም ሽመልስ አብድሳን ጠርቶት እዚያ ክልል ውስጥ ያሉ ፖለቲከኞች በእኔ ላይ ለሚወጥኑት ሴራ ኃላፊነቱን የምትወስደው አንተ ነህ። እኔን ከስልጣን ገለል በማድረግ ጥገናዊ ለውጥ ለመስራት ያሰቡ ፖለቲከኞችን ማስወገድ የአንተ ድርሻ ነው። ካልሆነ ግን የሴራው አካል ነህ በማለት ሽመልስ አብድሳን እንዳስጠነቀቀው የደረሰን መረጃ ያመለክታል። ከዚህ ጋር በተያያዘ እንግዲህ በአንድ ወቅት ዶክተር ታንጋሳ አብይ አህመድን ንጹህ አድርጎ እነ ሽመልስ አብድሳ ኦሮሚያ ክልል ላይ የሚያደርጉትን ነገር በመዘርዘር የኦህዴድን አካሄድ ሲያጋልጥ ነበር። ከዛ በኋላ ዶክተር አንጋሳ የዛ የጥፋት ፕሮጀክት መሪ አብይ አህመድ መሆኑ ሲረዳ ከሚዲያ ሙሉ በሙሉ የጠፋበት ሁኔታ አለ። እና ዶክተር አንጋሳ ያን እውነት ከወጣ ከአመታት በኋላ ታየደ እንዳመጡ ብዙ ነገሮችን ዘርግፏል። ከሶስት ቀን በፊት ደግሞ እነ ገዱ አንዳርጋቸው እነ ልደቱ አያሌውም ተመሳሳይንም መረጃ አሰራይተዋል። ትናንትና ደግሞ ዶክተር ሚልኬሳ የተባለ የኦህዱድ አመራር ወይም የኦሮሚያ ብልጽግና አመራር በጣም በርካታ ሚስጥሮችን በዛራ ሚዲያ ወይም በስታሊን ጋር ቀርቦ አጋልጧል አጋልጧል። አሁን ላይ የአብይ አህመድ ማንነት በኢትዮጵያውያን ዘንድ የታወቀ ሆኗል። ምንም እንኳን የኢትዮጵያ ሕዝብ አብይ አህመድን የተረዳው ያኔ ኢንጂነር ስመኘው በቀለ ተገድለው በወደቁ ሰዓት ላይ የሰኔ 15 ጥቃት በተከሰተ ቅጽበት እና አንድ አመት ቁባስልጣን ላይ ሳይቆይ አብዛኛው ኢትዮጵያ የተረዳ ቢሆንም ግን የተወሰነ ኢትዮጵያ ደግሞ አብይ አህመድ ብቻውን እየለፋ እንዳለ ከስር ያሉት እንደሚረብሹት እንጂ እሱ ለኢትዮጵያ ቅን አመለካከት እንዳለ የሚያስቡ ነበሩ። አሁን ላይ ግን መቶ ፐርሰንት ኢትዮጵያውያን የአብይ አህመድን ማንነት አውቀውል ማለት ይቻላል። አብይ አህመድ እስከዛሬ ድረስ ሌሎችን በሴራ እያጠመደ ሲያቆስል፣ ሲጠል፣ ሲገል ኑሯል። አሁን ላይ ግን ያ የቆሰለ ኃይል ሁሉ ተሰባስቦ የአብይን ማንነት የተረዳው ህዝብ ሁሉ ተሰባስቦ አብይ አህመድ ላይ ዘምቷል። የኢትዮጵያ ህዝብ አብይ አህመድ ላይ ዘምቷል፣ አብይ አህመድ ላይ ተነስቷል ማለት ይቻላል። የኢትዮጵያ መሰረታዊ ችግር የሚመነጨው ከዚያ አዕምሮ ህመም ተጠቂ ከሆነ ግለሰብ የሚመነጭ መሆኑን ተረድተው ኢትዮጵያውያን እንደ አብይ አህመድ የሚጠየፉት በዚህ ምድር ላይ አለ ማለት አይቻልም። ኢትዮጵያውያን ከመጠን በላይ የተጠላ በኢትዮጵያ መሪዎች ታሪክ ውስጥ እንደ አብይ አህመድ ኢትዮጵያን የጎዳም የለ ኢትዮጵያንም የጠቡት መሪ ይኖራል ተብሎ አይታሰብም። እንዳጠቃላይ ግን አሁን ላይ አብይ አህመድን ገለል ለማድረግ ጥገናዊ ለውጥ ለመስራት ተፍ ተፍ ማለት መጀመራቸውን መረጃዎች አመላክተዋል። ይገባሉ። ፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቅረንሳን ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፋ ወደመ አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት የአገዛዙ ብልጽግና ጦር በዛሬው እለት ራያ ቆቦም ጮቢበር በተጠመደ መድፍ ዛሬ ሰኔ 19 2017 ዓ ም ንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባም እየፈጸመ ያለ ሲሆን ራያ ቆቦ ኩቢ ቅረንሳን ቅዱስ ጊዮርጊስ ቤተ ክርስቲያንን ሙሉ ለሙሉ በመድፋው አውድሞታል ንጹሐንን ኢላማ ያደረገው የመድፍ ድብደባም ከቤተ ክርስቲያን በተጨማሪም ትላንት ሰኔ 18 2017 ዓ ም አንድ ታዳጊ ሕፃን በድሽቃ በከባድ ሁኔታ አክስሎ የቤት እንስሳቶችንና ንብረትንም ማውደሙ ተረጋግጧል። ንጹሐን ሕዝብን ኢላማ ያደረገ የመድፍ ድብደባንም አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራን ሰላምም እያደረሰ ይገኛል። ወደ ቀጣዩ ሰበር ዜናችን አልፋለሁ። ነሆ ትላንት እንደ ወትሮ የአገዛዞኑ ፖሊስ ጣቢያ የፋኖ ኃይሎች በቦምብ ሲያጋዩት አመሹ። ከ18 10ኛ ወር 2017 ዓም ወደ 19 2017 ዓም አጥቢያ የፋኖ ኃይሎች የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከሰም ክፍለ ጦር ነበልባር ብርጌድ ሻለቃ 3 ሻምበል አንድ የፋኖ ኃይሎች ከቀጠናቸው ወደ ምንጃር ሸንኩራ በአልጭ ቀ በሰበለም እንደ አቦ ሸማኔም ተምዘግዝገው በመግባት የከተማዋን ዋና ፖሊስ ጣቢያውን በመታታዊ ሁኔታ በመጠጋት እንደ ዘንዶም እየተሳቡ ከደረሱ በኋላ ቀጥታ በቅጥር ግቢ የካርታ ቁማር ሲጫወቱ የነበረውም የአገዛዙን ወንበር አስጠባቂ ሰራዊት ላይ በኤፍዋን ቦምብ ሲያቀምሷቸው የፋኖ ኃይል የነበልባል ሻለቃም አንድ ቦምብ ወርዋሪ በብልጽግና ጩኸትና በቦምብ ፍንዳታ ድምፅ እንደ ክላሲካም እያዳመጠና እያዳመጠና እያጣጠመ ተምዘግዝጎ ሲወጣ ሌሎቹ የፋኖ ኃይሎች የሌላው የብልጽግና ኃይል እገዛ እንዳይመጣም ሽፋን ለመስጠት ሲጠባበቁ የነበሩትን በተፈቀደላቸው ደቂቃም ስራቸውን በተገቢም ፈጽመው ከያቅጣጫው አፈትልከው በመውጣት ወደ ነጻ ቅጥናቸው በሰላም መመለሳቸውን የፋኖ ኃይሎች አስታውቀዋል። በሰዓቱ የብልጽግና ኃይል ሙትና ቁስለኛውን ለማውጣት የፖሊስ ጣቢያውን መብራት ማጥፋቱን የከተማው ኗሪም አረጋግጠዋል። ይህ በእንዲህ እንዳለም የፋኖ የነበልባል ብርጌድ ሻለቃም አንድ በቅርብ ርቀት የምትገኝ አሮርቲ ከተማ ላይ ሌላ ጀብዶም ሲፈጽም አምሽቷል።